እንደ ጎርጎሪያኖ የቀን አቆጣጠር 2011 ክሊቭላንድ ኦሃዮም የ53 ዓመቷ ጅን ሄሪንግተን ወደ ሱፐርማርኬት ወጣ ብላ ስትመለስ ባሏ ሞቶ እንዳገኘችው ለፖሊስ በስልክ ሪፖርት እያደረገች ነው። ከአስከሬኗ አጠገብ የተገኘው ደብዳቤ ሟች ለቤተሰቦቹ ሲል ራሱን እንዳጠፋ ይነበባል። የዛሬው የወንጀል ታሪካችን ቅኝት ነው። አብራችሁን ቆየም። ማይክል ጌብል ሞቶ ከመገኘቱ ከአስራ ሁለት ዓመታት በፊት ጅንና ማይክል ትዳር የመሠረቱበት ጊዜ ነበር እጅግ አስደሳች የፍቅር ስሜት ውስጥ ነበሩም ሚስት ጅን በጣም ጠንቃቃ ሴት ናት እሷ ከፍተኛ ወርሃዊ ገቢ ባይኖራትም ገንዘብ የምትበትን ሴት አይደለችም የገንዘብ አጠቃቅሟና የገንዘብ ቁጠባዋ ለሌሎች ምሳሌ የሚሆን ነው በርካታ አሜሪካውያን ቤታቸውን ጨምረው ሌሎች ንብረቶቻቸው በብድር እየተገዙ ናቸው። ጅን ግን ከባሏ ማይክል ጋር ስትገናኝ ከዕዳ ነፃ የሆነ የራሷን መኖሪያ ቤት ይዛ ነበር። ጥንዶቹ ጋብቻ በመሰረቱ በአንደኛ ዓመታቸው አካባቢ የትዳራቸውን ፍሬ ለማየት ተቃርበዋል። ወንድ ልጅ መጣሁ መጣሁ እያለ ነው። የመውለጇ ጊዜ የተቃረበው እጅን በዚህ ሰዓት እንኳ ልረፍ፣ ልተኛ አላለችም። ሌላ አንድ ቤት ገዝታ ነበርና ብድር ከበዳሪ ተቋማት አውጥታ ቤቱን አድሳ በማከራየት ጥሩ ገንዘብ ለማግኘት ከባሏ ጋር እየመከረች ነው። ሚስት ጅን ባሏ ማይክል ምን አይነት ሚስጥር እንደደበቃት አላወቀችም። እሱ ወደዚህ ትዳር ሲገባ ባዶ እጁን አልነበረም፣ እዳ ይዞ ነበር የገባው። ዕዳው ደግሞ ቀላል አልነበረም። አዲሱ ባል ማይክል የቆየ አብሮት የኖረ ኃይለኛ የቁማር ሱስ አለበት። በዚህ የቁማር ሱስ የተነሳ ማይክል በከተማው ነዋሪ በአንድ ባህሪው ይታወቃል፣ ገንዘብ በመበደር። እሱ ይህን ባህሪውን ሸፋፍኖ እስከ መጨረሻው ማቆየት አልቻለም። አንድ ቀን ሚስት ጅን ምን አይነት ባል እንዳገባች ደረሰችበት። በህይወቷ ብዙ ዕዳ ኖሮባት የማያውቀው ሚስት ጅን ዕድሜ ለባሏ የዳማአት ሲቆልልባት ልታብድ ምንም አልቀራትም። ማይክል እዳውን ለመክፈል ሁለት ሥራ መሥራት ጀመረም። ነገር ግን አንድ ጊዜ አለመለከፍ እንጂ በአንድ ሱስ ከተለከፈ በኋላ መውጣቱ እንደ መጀመሩ ቀላል አይደለም። ዕዳይን ከፍዬ ሚስቴን አስደስታለሁ የሚለውና ሁለት ሥራ መሥራት የጀመረው ማይክል ውሻ ወደ ጥፋቱ እንደሚመለሱ እንደሚመለሱሉ እሱም ወደ ቁማሩ ተመለሰም። ግራ ግብት ያላት ሚስት ጅን ቁማር የሚጫወትበት የቁማር ቤት ድረስ ሄዳ ጎትታ እስከ ማውጣት ደረሰች። ነገሩ እንዳሰበችው አልሄድላት ያለው ጅን በአንደኛው ቤት ለሁለተኛ ጊዜ ብድር በማውጣት የግል ሥራን ጀመረች። ነገር ግን በባሏ የቁማር ሱስ የተማረችው ጅን ከበድ ያለ ድብርት ውስጥ ገብታለችና ሕይወት እንዳሰበችው አልሆን ብሏታል። ከድብርት ስሜት ለመውጣት ብዙ ጥቅም የሌላቸውን ነገሮች በመግዛት እሷም እንደባሏ ማይክል ገንዘብ መበተን ጀምረች። አዲሱ የግል ሥራም በአጭር ጊዜ ውስጥ አደጋ ላይ ወደቀም። አሻንጉሊትና ብዙም ጥቅም የሌላቸው እንቁሳቁሶች በመግዛት መኖሪያ ቤቷን አጣበበችው። እሷ ዕቃ መሰብሰብ እንጂ ዕቃ እንዴት ማስወገድ እንዳለባት እንኳ አታውቅም። የጥንዶቹ ሕይወት በዚህ መልኮ እንደታመሰ አስር ዓመት ሞላው። በመካከላቸው ፍቅር ባይኖርም ብቸኛ ወንድ ልጃቸውን ለማሳደግ ግን ጥንዶቹ ቁርጠኛ የነበሩ ይመስላል። ያልታደለው ልጅም የእናትና አባቱን ጭቅጭቅ እየተመገበ እየተጋተ አደገም። አሁን ችግሩ ተገለባብጧል። ማይክር ከቁማር ሕይወቱ ቀስ በቀስ መላቀቅ ቢጀምርም ጅንግን በጥቃቅንና በማይረቡ ነገሮች ገንዘብ መበተን የእለት ተዕለት ተግባሯ አደረገችው። ፖሊስ በጥንዶቹ የማያባራ ግጭት ሥራ በዛበት፣ በሁለት ዓመት ውስጥ ብቻ ከአስር ጊዜ በላይ ተገኝቶ ጥንዶቹን ለመርዳት ጥረት አድርጓል። እንደ ጎርጎሪያኖ የቀን አቆጣጠር 2011 ለዓመታት ሲታመስ የነበረው የጥንዶቹ ሕይወት ወደ መጨረሻው ተቃረበም። በሚስት ጅን አባካኝነት የተነሳ የተቆለለባቸውን እዳ ለመክፈል በመቸገራቸው ቤቱ ለሽያጭ ቀረበም። ለዚህ ሁሉ ችግር ደግሞ በየሰከንድ ሽርፍራፊው ተጠያቂ የምታደርገው ባሏ ማይክልን ነው። የዚህ ምስቅልቅል ሕይወት ህይወት ምክንያት ማንም ሊሆን ይችላል። አንዳቸው አንዳቸውን ሊከሱ ይችላለው። እርስ በርሳቸው መካሰስ ግን ቤት አልባ ከመሆን የሚታደጋቸው አይመስልም። እንደ ጎርጎሪያኖው የቀን አቆጣጠር 2011 ክረምት በአንደኛው ምሽት ይህ ምሽት የጥንዶቹ ህይወት ለአንዴና ለመጨረሻ ጊዜ የሚገለባበጥበት ይሆናል። ለአመታት ክፉና ደጎውን ያሳለፉበት ቤት በነጋታው ይታሽጋል። በጋራ ላጥፏቸው ጥፋቶች፣ ለወሰኗቸው ውሳኔዎች በጋራ መነጋገር ሲገባቸው ሚስት ጅን ግን አሁንም ተጠያቂ የምታደርገው ባሏ ማይክልን ነው። ሚስትጅን ንዴቷን መቆጣጠር እየተሳናት ነው። በየቀኑ በባሏ ማይክል ትናደዳለች። ለዚህ ንዴቷ ደግሞ ማይክልን ዋጋ ልታስከፍለው ተዘጋጅታለች። እሷ ባሏ ማይክል አናዷታል። በአንድ ጊዜ ልትገድለው አልፈለገችም። ሲሰቃይ ማየት ፈልጋለችና 950 የኤሌክትሪክ ቮልት የሚያወጣ ኤሌክትሪክ ቴዘር ገዛች። በኤሌክትሪክ እሳት የለበለበችው አልበቃት ብሎ ጭንቅላቱን ቀጠቀጠችው እሷ በዚህም አልረካችም በላስቲክ ፊቱን ሙሉ በሙሉ በመጠቅለል አየር እንዲያጣ አድርጋ አሰቃይታ ገደለችው ሚስትጅን ቀደም ብላ አስባብታለችና በፍጥነት ኮምፒውተሯ ላይ ተቀምጣ አንድ ደብዳቤ ጽፋ ለፖሊስ ደወለች። ሱፐርማርኬት አንዳንድ ነገሮችን ሸምቼ ስመለስ ባሌን ሞቶ አገኘሁት ስትል ሪፖርት አደረገች። በስፍራው ቶሎ የደረሰው ፖሊስ አስክሬኑን ሲመለከት ግራ ተጋብቷል። ከጎኑ የተገኘው ደብዳቤ ለቤተሰቤ ስለ ራሴ ናጥፍቻለሁ ይላል። ሰው ራሱን በዚህ መልክ ሊያጠፋ አይችልም፣ ምክንያቱም በተደጋጋሚ የራስ ቅሎ ተመትቷል። ፖሊስ ራስን ማጥፋት እንዳልሆነ እርግጠኛ ሆኗል። ቀዳሚ ተጠርጣሪ ደግሞ ያደረጋት ሚስት ጅንን ነበር። በፖሊስ አንዳንድ ጥያቄዎች ሲቀርብላት ሚስት ጅን ለመመለስ የሞከረችበት መንገድ ይበልጥ ተጠርጣሪ እንድትሆን አድርጓታል። ቁማርተኛና በዳይ የተዘፈቀ ሰው መሆኑን ባውቅ ኖሮ አላገባውም ስትል ተደመጠች። እሷ በዚህም አላበቃችም። ትዳራቸው የገንዘብ ቀውስ ውስጥ ገብቶ የነበረ መሆኑንና ለዚህ ሁሉ መስቀልቀል የዳረጋት ደግሞ ራሱን አጠፋ የምትለው ባሏ ማይክል እንደሆነ አከለች። ሌሎች የፎረንሲክ ማስረጃዎችን በማሰባሰብ አቃቤ ሕግ በሴቱ ላይ ክስ መሰረተ። ከሶስት ዓመታት በኋላ ጉዳዩ በፍርድ ቤት የታየው ጂን ሃሪንግተን በባሏ ግድያ ወንጀለኛ ሆና በመገኘቷ በ16 ዓመት እስራት እንድትቀጣ ተወሰነ። ሰላም።